ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ኦታዊ መረጃ ማስደመጥ ጀምረናል። በቅድሚያ ረስተ ዜናዎችን እነግራችኋለን። አብራችሁን ቆዩ። እስራኤል በድጋሜ መረዋን ባርጉቲን አልፈታም አለች። ባርጉት መፍታት የእስራኤል ቀይ መስመር መተላለፍ ነው ከማለቷ በስተቀር የእስረኞች ልውውጥ ባርጉትን ስለማያካትት በቅርቡ የወጣ መረጃ የለም። ነገር ግን ሐማስ መርዋን ባርጉትን ማስፈታት ብቻ እንደ አንድ ትልቅ ፖለቲካ ስኬት ነው የሚያዩ ግብፅ ካይሮ በተደረገው ስምነት መሰረት ሐማስ መረዋን ባርጉትን ለማስለቀቅ ከፍተኛ ጥረት ያደረገ ቢሆንም እስራኤል መረዋን ባርጊቲን እንዲፈታ መጠየቅ የስ የእስራኤል ቀይ መስመር መተላለፍ ነው ብላለች። ግብፅ የተደረሰው ስምምነት መሰረት ሐማስ እጅ የሚገኙ ሁሉም ታጋቾች የሚለቀቁ ሲሆን በምትኩ እስራኤል 250 ፖለቲከኛ እስረኞችን ጨምሮ በጥቅሉ ሁለት 2000 የሚደርሱ ፍልስጤማውያን እስረኞችና ታጋቾችን ትለቃለች። የመርዋን ባርጉትን ልጅ አረብ ባርጉት ከስምነት በኋላ ለሲኤንኤን በሰጠው ቃል እስራኤል አባቴን ለመፍታት ፈቃደኛ አይደለችም፣ ምክንያቱም ኔታንያው ሰላም እንዲመጣ አይፈልግም ብለዋል። በዚህም ጉዳይ ዜና ትንታኔያችን በሰፊው አካተናል። ቆይታቸው የምትሰሙት ይሆናል። ሐማስ የፍልስጤም መንግስት እስኪቋቋም ድረስ ትጥቅ እንደማይፈታ አስታወቀ። የፍልስጤሙ ነጻ አውጪ ቡድን ሐማስ በፍልስጤም ነጻና ሉዓላዊ መንግስት ካልተቋቋመ በስተቀር ትጥቅ እንደማይፈታ አስታውቋል። በዚህም ጉዳይ ዜና ትንታኔያችን አካቶታል። እዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዛሬው ትኩረታችን በመካከለኛው ምስራቅ ለሁለት ዓመት ያክል ገደማ የተካሄደው በእስራኤልና በሐማስ መካከል የተካሄደውን ጦርነት ያተኩራል። በዚህም ጉዳይ አዳዲስ ክስተቶች ምንድን ናቸው የሚለው የዜና ትንታኔያችን ሰዎችን አካቶታል። ቤተሰብ ለመሆን ላይክሸር ሸር ሰብስክራይብ ማድረገውን እንዳይረሱ ኢል በድጋሚ መርዋን ባርጉቲን አልፈታም አለች እስራኤል። ባርጉቲን መፍታት የእስራኤል ቀይ መስመር መተላለፍ ነው ከማሏ በስተቀር የእስረኛ ልውውጥ ባርጉትን ስለማያካተት በርቅርቡ የወጣ መረጃ የለም። ነገር ግን ሐማስ መርዋን ባርጉቲን ማስፈታት ብቻ እንደ አንድ ትልቅ ፖለቲካ ስኬት ነው የሚያው። በግብፅ ካይሮ በተደረገው ስምነት መሰረት ሐማስ መርዋን ባርጉቲን ለማስለቀቅ ከፍተኛ ጥረት ያደረገ ቢሆን እስራኤል መርዋን ባርጉቲን እንዲፈታ መጠየቅ የእስራኤል ቀይ መስመር መተላለፍ ነው ብላለች። በግብጽ በተደረሰው ስምነት መሰረት በሐማስ እጅ የሚገኙ ሁሉም ታጋቾች የሚለቀቁ ሲሆን በምትኩ እስራኤል 250 ፖለቲከኛ እስረኞች ጨምሮ በጥቅሉ 2000 የሚደርሱ ፍልስጤማውያን እስረኞችና ታጋቾች ትለቃለች። የመርዋን ባርጉቲ ልጅ አረብ ባርጉቲ ከስምነት በኋላ ለሲኤንኤን በሰጠው ቃል ላይ እስራኤል አባቴ መፍታ ፈቃደኛ አይደለችም ምክንያቱ ኔታንያሁ ሰላም እንዲመጣ አይፈልጉም ብለዋል። በእስራኤል እጅ ከ10000 በላይ ፍልስጤማውያን እስረኞች ያሉ ሲሆን ከዚህም ውስጥ 50 በመቶ የሚሆኑ ወታደራዊ ሲኦል በሚባሉ የእስራኤል እስር ቤቶች ውስጥ የሚገኙ ናቸው። ከእስራኤሎች ሁሉ መርዋን ባርጉቲን በከፋ አያያዝ እንደሚገኝ ይነገራል። ባርጉቲ ከእስራኤል ቀኝ አክራሪ ፖለቲከኛና የደህንነት ሚኒስተር ከሆነው ኢታማር ቤን ጌቬር ጋር በተነሱት ምስል እጅግ የተጎሳቆለ እንደሆነ ታይቷል። እስራኤል በመጨረሻው መርዋን ባርጉቲን አግታ ከወሰደ በኋላ የእስራኤል ፍርድ ቤት ከአሸባሪ ጋር ሰርታል በሚል ክስ አምስት ጊዜ የእድሜ ልክ እስራት የእድሜውን አምስት እጥፍ በግድያ ሙከራ በሚል ደግሞ የአርባ ዓመት ጽኑ እስራት ተፈርዶበታል። ባርጉቲን የፍትህ ፓርቲ የበላይ አካልና የፍልስጤም ፓርላማ አባል ናቸው። እስራኤል ባርጉቲን ሀሳብን ለማፈን እስራኤል ላይ የሚሰሯቸውን ተንቀሳቃሽ ምስሎች ለዓለም እንዳይደርስ ከፍተኛ ማዕቀብ አድርጌባቸዋለሁ ብላለይ ወደ ፍልስጤን ምድር እንዳይገቡ ተከልክለው ለአመታት በስደት ኑረዋል። መርዋን ባርጉቲን በእስራኤል እስር ቤት ለ23 ዓመታት ቆይቷል። እስካሁን ቤተሰቦቹ፣ ጠበቆች፣ ወ ዓለም አቀፍ የሰብአዊ መብት ተሟጋች ሚዲያዎች እሳቸውን ማየት አይፈቀድላቸውም። ብዙዎቹ ታሪካቸው ከኔልሰን ማንዴላ ጋር ያመሳስሉታል። የፍልስጤም ኔልሰን ማንዴላ እያሉ ይጠሯቸዋል። ኔልሰን ማንዴላ በደቡብ አፍሪካ አፓርታይድ አገዛዝ ለ28 አመታት ታስረው መጨረሻ ደቡብ አፍሪካ ነጻን አሳክተው ሀገሪቱን መምራት ችለዋል። መርዋን ባርጉቲም በእስራኤል እስር ቤት ሆነው ፍልስጤምን የመሩ ጀግና ናቸው። ፍልስጤምን የፖሊስ ዳሰሳ ጥናት መረጃ እንደሚያሳየው ባርጉቲ ሀማስን ይመሩ ከነበሩበትና ባለፈው አመት በእስራኤል ከተገደሉት እስማኤል ሀኒያ ጋር መራባያን ከሚደግፉት የፍልስጤም ፕሬዝዳንት ሙሐመድ አባስ በላይ ዘጠና መቶ ፍልስጤማያን ዘንድ የሚወደር ፖለቲካና የነጻነት ፋና ወጊ ናቸው። በጋዛ ሰርጥ ከሚዋጉት የሐማስ ወታደሮች በላይ ጥብቅ ቁጥጥር ከምታደርግ ያደረግበትና ከዓለም ሰውራ በሰራቸው እስር ቤት ያሉ መርዋን ባርጉቲን ያስፈሯታል። እስራኤል ባርጉቲን ከፍልስጤን ፖለቲካ ገለል በማድረግና በእስር ቤት በመሰወር ያደረገችው ጥረት ግን አልተሳካላትም። መርዋን ባርጉቲን ማን ነው? መርዋን ባርጉቲ በ1959 በዌስት ባንክ ራምላ አቅራቢያ ላይ ተወለደው። ስምንት ዓመት ሲሞላቸው እስራኤል ዌስት ባንክና ጋዛ ስርጥ ለመቆጣጠር የጀመረችው ዘመቻ በመቃወም ወደ ትግል ገብቷል። በ15 ዓመቱ ፋታ ፖለቲካ ፓርቲ ውስጥ ትልቅ ሚና ስለነበራቸው በህፃን እርሚያቸው በእስራኤል ኃይሎች ለእስር ተዳርገዋል። ከእስር ከተፈቱ በኋላ ዌስት ባንክ በመመለስ በቤት ዘይት ዩኒቨርሲቲ ትምህርታቸውን ቀጥለዋል። በሀገራቸው ታሪክ በግብጽ ደግሞ ፖለቲካ ሳይንስ ተምረዋል። በኋላም 1987 እስራኤል በዌስት ባንክ ላይ ወሰደችው ወታደራዊ ዘመቻ በቀኝ ግዛት በመቃወማቸውና የመጀመሪያው ኢትፋሃዳ በማንቀሳቀሳቸው ምክንያት እስረኛ ሆነው ወደ ዮርዳኖስ እንዲዛወሩ ተደርጎ በዮርዳኖስ ለበርካታ ዓመታት ቆይተዋል። ኦስሎ ስምነት በኋላ 1994 ወደ ሀገራቸው ተመልሰው ወሳኝ የሚባል የትግል ህይወት ጀመሩ። ባርጉቲ ፕሮ ሴስተር እና ዲሞክራሲያዊ ፍልስጤም አንድነት ማድረግ የቻሉ እስራኤልም ሀገራትን የሚቀበሉ እንዲሁም በአረብ ሀገራት ጦርነት ማብቃት መፍትሄ የሁለቱ ሀገራት መፍትሄ ነው ብለው የሚያምኑ ፖለቲከኛ ናቸው። መርዋን ባርጉቲን የኦስሎ ስምነት የማይቀበሉ ፖለቲከኛ ውስጥ የመጀመሪያው ናቸው። እንደውም መስከረም ሁለት ሺህ ላይ መላው ፍልስጤማያን አንዳደረገ ሁለተኛው ኢትፋዳ በመምራት እስራኤልን ከፍልስጤም ምድር ለማስወጣት በወቅቱ አስፈሪ የተባለ የትጥቅ ትግል አድርገዋል። በሁለተኛ ኢትፋዳ እንደ ፈረንጆቹ አቆጣጠር በሁለት ሺህ እስከ ሁለት ሺህ አምስት የነበረው የፍልስጤም አርበኞች ቀን ያደረጉት ወሳኝ ትግል ነበር። መርዋ አምባርጉቲ በሁለት ሺህ አንድ ሁለት ጊዜ በኋላም ለሁለተኛ ጊዜ ሁለት ሺህ አራት ከስር ከተፈቱ ሁለት ዓመታት በኋላ አምስት ጊዜ ግድያ ሙከራ ተደርጉባቸው ነበር። ከዛም በፊት በሁለት ሺህ እንደ ኤሮፓ አቆጣጠር መርዋ አምባርጉቲን ለመግደል የተደረገው ሙከራ የፋታ ፓርቲ ዋና ጸሐፊና የህክምና ኃላፊ የነበሩት ቱልካርም ታቤት ተገድለዋል። የወቅቱ የእስራኤል መከላከያ ሚኒስትር የነበሩት ሌላን ሻሮን አልቃሳ መስጊድን ጥብቅ ጥሰው በመግባት መስጊድ መጎብኘታቸውን ተከትሎ መርዋን ባርጉቲን አልቃሳ ለሰማዕታት ብርጌድ መስርተው እስራኤልን በመፋለም በትግል እስከነበሩበት ጊዜ ድረስ አልቃሳን አክብረው ቆይተዋል። መራዋን ባርጎቲ በእስራኤል ሰላማዊ ዜጎች ላይ ስድስት ጊዜ ግድያ ሞከራው ወይም ግድያ ፈጽመዋል በሚል በቀረባቸው ክስ ላይ በሰጡ ቃል እኔና እኔ የምንመራው ፋታ ፓርቲ እንቅስቃሴ ወደፊቱ ጎረቤቶቻችን በሆነቸው በእስራኤል ውስጥ ሰላማዊ ሰዎች ላይ የሚደረገው ጥቃትና ኢላማ ጥብቅ ይቃወማለሁ። ራሴን የመጠበቅ እስራኤል ሀገሬን የምትፈጽመው ወረራ ለማስቆም ለነጻነት የመታገል መብት የተጠበቀ ነው ብለዋል። የፍትህ ፓርቲ መስራች ውስጥ አንዱ የሆኑት የአሲር አረፋት ይተካል ተብሎ የሚጠበቁት ባርጉት የሁለት ሀገር መፍትሄ አጥብቀው ይደግፋሉ። በሁለት ሺህ አሁን እስራኤል በ1967 ከያዙት የፍልስጤም ግዛት ሙሉ በሙሉ በመውጣት በመስረት እኩልና ነጻ በሆነው እስራኤልና ፍልስጤን መካከል ሰላማዊ አብሮ መኖር እሻለ ያሉት መሯን ባርጉቲ እኔ የምታገለው እስራኤል ለማጥፋት ሳይሆን አገሪ ላይ የምታደርገን ወረራ ለማስቆም ብቻ ነው ብለው ነበር። የ66 ዓመት መሯን ባርጉቲን ባለትዳርና የአራት ልጆች አባት ናቸው። ሐማስ የፍልስጤን መንግስት እስካልተቋቋመ ድረስ ትጥቅ እንደማይፈታ አስታወቀ። የፍልስጤሙ ነጻ አውጪ ቡድን ሐማስ ፍልስጤም ነጻና ሉዓላዊ መንግስት ካልተቋቋመ በስተቀር ትጥቅ እንደማይፈታ አስታውቋል። ትራምፕ ባቀረቡት ባለ 20 ሰላም እቅድ ሐማስ ሙሉ በሙሉ ትጥቅ እንዲፈታ ከመሬት ስር ያሉ ወታደራዊ ካምፖች፣ መሳሪያ ማከማቻ እና ማምረቻዎቹ እንዲወድሙ የሚያዝ ቢሆንም ሐማስ በፍልስጤም ነጻነት በግልጽ ካልታወጀ ድረስ ትጥቅ አልፈታም ብለዋል። ሐማስ በቶኒ ብሌር የሚመራውና በአሜሪካና በእስራኤል ቁጥጥር የሚገባበት የፍልስጤን መንግስት እንዲመሰረት የሚያዙ ሐሳብም እንደማይስማማ ያስታውቃል። ሐማስ በመጀመሪያው የስምነት ምዕራፍ መሰረት ታጋጅ ሙሉ በሙሉ ለመልቀቅ የተስማማ ሲሆን በቀሩ ጉዳይ ግን ለመደራደር ዝግጁ መሆኑን አስታውቋል። በተያያዘም የእስራኤል መንግስት በሐማስና እስራኤል መካከል የተደረሰው ስምምነት የመጀመሪያው ምዕራፍ ማድነቁን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያው ዛሬ አርብ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ አስታውቀዋል። የእስራኤል መንግስት የተኩስ አቁም ስምነትና በታጋቾች ልውጥ የተደረሰው ስምነት የመጀመሪያው ምዕራፍ ማጽደቁን የገለጹት ኔታንያሁ አሁን የእስረኞ ልውጥ የምናደርግበት ሰዓት ነው ብለዋል። ጠቅላይ ሚኒስተሩ ሐማስ በሰባ ሁለት ሰዓት ውስጥ ሀያ በላይ በህይወት ያሉ ታጋቾች፣ ሀያ ስምንት በህይወት የሌሉ ታጋቾች አስክሬን መልቀቅ አለበት ብለዋል። እስራኤል በበኩሏ እድሜ ልክ የተፈረደባቸው ሁለት መቶ ሀምሳ እስረኞች ጨምሮ ሁለት ሺህ ፍልስጤማውያን ታጋቾች ይለቀቃሉ። በስምምነቱ መሰረት የእስራኤል ወታደሮች ሀምሳ በመቶ የሚሆኑ የጋዛ ሰርጥ ለቀው ይወጣሉ። በስምምነቱ መሰረት የተባበሩት መንግስታት ድርጅት በየቀኑ ወደ ጋዛ ምግብና መድኃኒት የጫኑ አራት መቶ መኪኖች ወደ ጋዛ ሰርጥ የሚገቡ እንደሆነ ያስታውቃል ሲሆን መኪኖች የሚገቡበት በተፈቀደላቸው አምስት መተላለፊያ ብቻ ነው። ዘገባዎቹ እንደሚያሳዩት የተኩስ አቁም ስምምነት ተፈጻሚ ለማድረግ በዩናይትድ ስቴትስ የሚመራው ኳታር፣ ግብፅና ቱርክ፣ የተባበሩት አረብ ኤምሬትስ ጥምር ጦር ወደ ጋዛ ስርጥ ይገባል። በተኩስ አቁም ስምምነቱ ሁለተኛ ድርድር ምዕራፍ የሚጀምረው የታጋጆች ልውውጥ ሙሉ በሙሉ ሲጠናቀቅ መሆኑን ስምምነቱ ተገልጿል። ሆኖም በሁለተኛ ድርድር ምዕራፍ የሁለቱ ኃይሎች ስምምነት ስለማድረሳቸው የሚያሳይ በአሜሪካ በኩል የቀረበ ዋስትና ወይም እንደ ቅድመ ሁኔታ የተቀመጠ ምንም መተማመኛ የለም። እንደውም ቀኝ አክራሪው ሚኒስተር ኢታባር ቤን ጌቪር ስምነቱ እስራኤል በነፍስ ግድያ የከሰሰችው እስረኞች እንድትፈታ ስለሚደረግ እቃወማለሁ ብለዋል። ሐማስ አልፈረሰም ከማለት ባለፈ የሀገሪቱ ጥምር መንግስት ለመበተን ድምፅ እንደሚሰጡም ተናግረዋል። መሐመድ ሚፍታ አብዱል ፈታ አልሲሲ የጋዛ ጦር ለማቆም ትራምፕ ላበረከቱት አስተዋጽኦ በግብጽ ትልቅ ቦታ የሚሰጠው ናይል ኒክሌስ የተባለ በወርቅ የተሰራ አንገት ሐብል ልትሸልም መዘጋጀቷ መረጃዎች